ልጆቻችን በቀላሉ እያነሱ እንደዚህ እንዲመገቡ የምናደርግበት መንገድ በዚህ ቪዲዮ ያሳያችኋለሁ። ቪዲዮን እስከ መጨረሻው ማየት አይረሳ። እንደዚህ በቀላሉ መመገብ ይችላሉ ማለት ነው። የሚያስፈልገ ነገር ብሮኮሊና ፎሶሊያውን በአቸቱ አድርጊ ዘፈዝፈዋሉ ለትንሽ ደቂቃ። ከዛ ምግብ አት ውጭ እናዘጋጃለን። ይህን ቅቤ አሰራር ቪዲዮን ገብታችሁ ይዩት፣ ሌላ ቪዲዮ ያለ ከስልባቦት የተገኘ ቅቤ ነው። ከዛ ቅቤው ላይ ስጋ እናደርግና እንጠብሰዋለን። ካሮታችን ከታለን ካሮታችንን ከተን ፎሶሊያ እናደርጋለን። አንድ ላይ እናዋህዳዋለን ማለት ነው። ከዛ አንድ ላይ በደንብ ጥብስ ካለልን በኋላ ቂንጬና ድፍን ምስርን ከተታለ እኔ ኦትስ አልጠቀምም። ቂንጬን እንጠቀመው። ለልጅ የታሸገ ነገር ምንም አይነት ነገር አልጠቀምም ማለት ነው። ከዛ ውሃችን እናደርጋለን። መኮረኒ ትንሽ እናደርጋለን። ብሮኮሊ፣ ድፍን ሽንኩርትን ጥዬ እና ነጭ ሽንኩርት አድርጋ አንድ ላይ እናዋህዳዋለን። እንዲበስ መክደን ነው። ደርሶልናል። የልጃችን መመገቢያ ሳህን እናዘጋጃለን ማለት ነው። ከዛ እንደዚህ አድርገን እንገለብጣለን ከዛ በሹካ ትንሽ ዳመጥ እናድርጓለን። በጣም አታልሙት። የላመ ነገር ምግብ ቶሎ እንዲሰለቻቸው ያደርጋቸዋል ልጆችንና፣ ብዙ አታልሙት። እንደዚህ እያድርጎ እንዲበላ ጠረጴዛው ላይ እኔ ያስቀምጥለታለሁ። በእጁ እንደዚህ እያደረገ ይበላል። እኔ በጎን በማንኪያ አበላዋለሁ ማለት ነው። ልጆች በእጃቸው ዳሰው በደንብ ቴክስቸሩን እያንዳንዱን ነገር አውቀው ሲመገቡት የምግብ ፍላጎት እንዲኖራቸው ያደርጋል ስለዚህ ቢያቦኩትም ምን ቢሉትም እንፍቀድላቸው ማለት ነው፣ እንደዚህ እንዲበሉ በኋላ በጊዜ ቶሎ ምግብ መብላት እንዲለምድ ያግዘናል ማለት ነው። እናቶች ሞክሩት። አመሰግናለሁ። ኮፒሊክ ሼር አድርጉ ባይ